የነበሩ ሀብቶች ናቸው። ግን ደግሞ የሀሳብ መገለጥ በአዲስ የመመልከት የነበረውን ናሬሽን ቻሌንጅ ማድረግ ብቻ ሳይሆን ያለው ሪያሊቲ ተቀብሎ ለአገር እድገት መስዋዕትነት ለመክፈል ዝግጁ መሆን የተገለጠ አይን የተገለጠ ሀሳብ ነው። እንግዲህ እዚህ ቦታ ላይ ማየት የምንችለው ካልሆነ በስተቀር ለዘመናት ሀገር ስትፍ መሰረት ጀምሮ የነበረ ሀብትን ነው። በተለየ እይታ ማየት የተቻለውና እኔ እዚህ ሊደርሺፕ አካል መሆን በራሱ በጣም እድለኝነት ነው የሚሰማኝና ሀገርንም እንድናቅ እየተደረገ ያለበት መንገድ ቀላል ነው ተብሎ የሚወሰድ አይደለም። እኔ በተለየ እዚህ የቲም ኮምቢኔሽኑንም ሳይ ትላንት ለአቶ ሶፊያን ስናነሳ ነበር በጋራ ሆነን የኛ ኤግዚት እንዴት ይሁን የሚሆነው የሚል ነገርም አንስተን ነበረ። እንዳው ይሄ መታደልን ነው የሚጠይቀውና ምናልባትም የነበሩ ባህሎቻችንንም ጭምር መልሰን እንድናያቸውና ዛሬ ደግሞ በአመራር ያለን ሰዎች ለነገ ትውልድም ትምህርት እያስተላለፍን ያለን ነው የሚመስለኝና ሌላው ይቅርና የአንድ ክልል ቀድሞ የነበሩ አመራሮችን በዚህ ደረጃ ማገናኘት ብቻውን ሌላውንም ጨምሮ ማገናኘት ብቻውን ትልቅ ትምህርት የሚሰጥ ነው። እኔ በጣም እድለኛ ነኝ። የእኛም ኤግዚት እንዲሁ እንደሚሆን ተስፋ አደርጋለሁ። ካለፈውም እየተማርን የቤት ስራ እየወሰድን ዛሬ ላይ ደግሞ የሚገባንን እየሰራን፣ ለነገ ትውልድ ማድረግ የሚገባንን ማስተላለፍ የሚገባንን መልእክት መስራት፣ መተግበር፣ ፍትህን በተግባር ማረጋገጥ፣ ከንግግር በላይ ተግባራትን፣ ተግባራት ደግሞ ራሳቸው ከፍ አድርገው ራሳቸው ኮሚኒኬት ማድረግ እንዲችሉ ማድረግና ጥራትን የአመለካከት ለውጥን በተግባር ማየት ትያለው ሀሳብ በተግባር መቀየር እንደሚችል ደግሞ ከፍተኛ ክትትል ቁጥጥር፣ ያለምንም ድካም የሚደረግበት መንገድ እኔም በግሌ የመማርበት ሌላውም ትምህርት የሚወስድበት ይመስለኛል።